በቃ ብዙ ነገሮችን መናገር አልችልም። እንጃ ይከብደኛል። ምክንያቱም አብራችሁ ከኖራችሁ አብራችሁ ካሳለፋችሁ ሰው ጋር ይሄ ነው ይሄ ነው መባባል ይከብዳል። በቃ እስከዛሬ ድረስ ጥሩ ነገሮችን አሳልፈናል። ቆንጆ ጊዜያቶች ነበሩ፣ መጥፎ ጊዜያቶችንም አሳልፈናል። ለዛ ደግሞ እሱንም ጭምር አመሰግናለሁ። ለሚፈልገው ሰዓትም አንዳንድ ጊዜ አብሬን የነበረባቸው ታይሞች አሉ ያልተገኘበትም ታይም አለ። ለሁሉም ነገር እጅግ በጣም ማሪቅ ነው ማመሰግ ነው መልካሙ ሚገኝነት አለው። ክፉ ነገር እንዲገጥሙ አልፈልግም። ራሴን ማጣው ማጣውንም እየመሰለ መጣ እና ብዙ ነገር አጥፍቼብሽ ብዙ ነገር በድዬሽ ሊሆን ይችላል አስቀየሚሽም ሊሆን ይችላል ውስጥሽን ሰብሬውም ሊሆን ሊሆን ይችላል። እስከዛሬ ለበደልኩሽ በደሎች እስከዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ እጠይቅሻለሁ። የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስብ ያላቅም። አውረዱ ውረዱ የበዛበት እንቅፋት፣ የበዛበት ጭቅጭቅ፣ ንትርክ የበዛበት ህይወት ወይም ደግሞ በውሸት ዓለም የተገነባ ህይወት መቼም ቢሆን በአቋራጭ ይፈርሳል እንጂ እርቀት መጓዝ አይችልም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የጥሩ የወይኗ ቻናል ተከታታዮች በሙሉ ሰላም ለእናንተ ይሁን እያልኩኝ ዛሬም መጥቻለው ማለት ነው። ቪዲዮውን ስትጀምሩ ላይክ ሸር እያደረጋችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ። አሁንም ዛሬም ወደፊትም አብራችሁኝ ያላችሁ ከጎኔ ላላችሁ ውድ የሀገሬ ልጆች ኢትዮጵያውያን፣ እንዲሁም ኤርትራውያን በሙሉ የላቀ ምስጋናዬን አቀርባለሁ። እንግዲህ ዛሬ በሁለት አይነት ነገር ነው የመጣሁት። ሰላማችሁ ይብዛ ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ እንዲሆን ከወዲሁ ተመኝቻለሁ። ዛሬ በሁለት አይነት መንገድ ነው የመጣሁት። አንደኛው በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። ሁለተኛው ደግሞ እንግዲህ አብርሽና ሩታ ናቸው። እስኪ ወደ መጀመሪያው ደስ ወደሚለው ዜና እንግባና አብነት ካሳይና አርቲስት ንግስት የአቢወት ባለቤት፣ እንኳን ደስ አላችሁ እላለሁኝ። መቼም የሰው ልጅ በህይወት ዘመኑ ብዙ ፈተናዎች፣ ብዙ ውጣ ውረዶች ይገጥሙታል። ነገር ግን ትክክለኛውን ሕይወትና ትክክለኛውን መንገድ ከተራመደ ምንጊዜም ቢሆን አሸናፊ ሆኖ ይገኛል። እና እነዚህ ጥንዶች ለረጅም ዓመታት፣ ለረጅም ጊዜ ተለያይተው እሷ ኢትዮጵያ፣ እሷ አሜሪካ ነበር የሚኖሩት። ነገር ግን አይወልዱም፣ እንዲህ አትወልዱም፣ እንዲህ በራሱ ኮሜንት ላይ ፖስት ባደረጉ ቁጥር እናንተ አትወልዱም እንዴ ብለው የስድብ ኮሜንትም አይቼ በራሴ በግሌ አንብቤ እማውቃለሁ። እና እግዚአብሔር ወዶና ፈቅዶ ሁሉም ነገር በፈተና ውስጥ አልፎ፣ ነገር ግን ዛሬ ላይ ወደ አሜሪካን ስትጓዝ በራሱ አቀባበል ሲያደርግላት የነበረው ድባብ በጣም ደስ ይል ነበር፣ ብዙዎቻችን እናውቃለን። ከገባች በኋላም ያው ከዓመት በፊት ነው የገባችው። ይኸው በዚህ ሁለት ቀን ሦስት ቀን ውስጥ ወልዳ ለዘር ለፍሬ በቅታለች በቅተዋል። በጣም ደስ ብሏቸዋል ማለት ነው። እነሱን እንኳን ደስ አላችሁ። ዛሬም፣ ነገም፣ ወደፊትም ሁሌም ትክክለኛውን ሕይወት የሚኖር እና እውነተኛ ፍቅር በእውነተኛ ፍቅር የተመሰረተ ሕይወት ዘላቂ አለው። ለምን ወርቅ በራሱ ተፈትኖ ነው ወርቅ የሚሆነው። እና የሰው ልጅም ትክክለኛውን ሕይወት ከጀመረ የማይፈተን ፈተና የማያጋጥመው እንቅፋት የማይመተው የለም ነገር ግን ትክክለኛውን ህይወት መምራት ወይም ደግሞ ትክክለኛውን መንገድ የሚጓዝ ሰው ሁሌም አሸናፊ ነው የሚሆነው፣ እግዚአብሔርን ይዞ ፈጣሪውን ይዞ በፈጣሪው የሚያምን። እነዚህ ጥንዶች ደግሞ ሁልጊዜም ድንግል ማርያምን ያመሰግናሉ፣ ድንግል ማርያምን ይጠራሉ። ድንግል ማርያምም አላሳፈረቻቸውም። ይኸው እንግዲህ አይናቸውን በአይናቸው ማየት ችለዋል ማለት ነው። እግዚአብሔር ይመስገን። አሁንም በድጋሚ እንኳን ለዚህ ያበቃችሁ ደስታችሁ ደስታዬ ነው ብያለውኝ። ሲቀጥል ደግሞ እንግዲህ አብርሽና ሩታ መጥተዋል በይቅርታ የተለያዩ እያየናቸው ነው። እስካሁን እንግዲህ ብዙዎቻችን ድራማ ነው ወይስ እውነታ ነው እያል እየተወዛገብን ነበረ። በእርግጥ ብዙ ንትርክ፣ ብዙ ሰበባ ሰበብ ሲበዛበት ይሄ ህይወት እውነትም ድራማ ነው እያል ነበረ ነገር ግን ያው በመጨረሻው አልቀረም ድራማ መሆኑን እያየን ነው። ተለያይተናል ብለው ሶሻል ሚዲያ ላይ ቀርበው እየተናገሩ ነው። ከዚህ በፊት ሁለት ጥንዶች ነበሩ አብረው ሲኖሩ ቆይተው መጨረሻ ላይ ተለያይተናል ብለው ፖስት ያደረጉ እነሱም ሶፊና ቶፊቅ ነበሩ። አሁንም እነዚህም እንግዲህ አብርሽና ሩታ በዚህ መልኩ ተለያይተናን እያሉ ነው። ነገር ግን ተጋባም ብለው በዱባይ ሽርሽር ሂደው ሰርጋችንም በዱባይ ያደረግን ብለው በቅርቡ እያየን ነበረ። ብዙዎች የስደት እህቶችም በጣም ብዙ ሲያሽቃብጡ ነበር። የወጡበትን ዓላማ እረስተው ለእነሱ ገንዘብ የሚያዋጡ ብር የሚያወጡ የራሳቸውን ችግር የራሳቸውን ጉድለት ያልሞሉ የቤተሰቦቻቸውን ጥያቄ ያልመለሱ ነገር ግን ለእነሱ የሚያሽቃብጡ ቤተሰቦቻቸውን ልጆቻቸውን እረስተው እነሱ እንወዳለን የእነሱ አድናቂ ነን እያሉ ብዙ የሚያሽቃብጡ ኢትዮጵያውያን ስደተኞች የእኔ ቢጤዎች ነበሩ፣ የወጡበትን የረሱ። አሁን ላይስ እንግዲህ ምን ትሉ ይሆን? የመዳም ቅመሞች የመዳም በጎች ነው እንጂ የአብርሃም እና የሩታ በጎች የተባላችሁ ልጆች የት ናችሁ? ምን ላይ ናችሁ? ዛሬስ ምን ትላላችሁ? ይው እንግዲህ በይፋ ተለያይተናል ብለው መጥተዋል። አሁንስ ምን ትሉ ይሆን? አንዳንድ ጊዜ እኔ የሚገርመኝ ነገር አለ። ምክንያቱም በማያገባን ገብተን የምንፈተፍት በሚያገባን ነገር ላይ ግን መልስ እንኳን መስጠት የማንችል ብዙ ሰዎች አለ። ይህን ስል ምን ማለት መሰላችሁ? አንድ ሰው ከሀገሩ ከቤተሰቡ እርቆ ሲወጣ ሲሰደድ ዓላማ ኑሮት ወይም ደግሞ ቤተሰቡን የቤተሰቡን ችግር ለመቅረፍ የራሱንም ህይወት ለመምራት ነው። እናንተ ግን የራሳችሁን ህይወት መኖር አቅቷችሁ የቤተሰቦቻችሁን ጥያቄ የቤተሰቦቻችሁን ጉድለት መሙላትና መሸፈን አቅቷችሁ፣ ለዩቱበሮች እንደዚህ ዶላር ላሰከራቸው ለዶላር ብለው ብዙ ስብናቸውን እና ክብራቸውን ዝቅ ላደረጉ ሰዎች ታሽቃብጣላችሁ። አሁን ላይስ እንደው ምን ትሉ ይሆን የምትሉትን መስማት ነው እኔ ምፈልገው። አሁን ላይ ሶሻል ሚዲያ ዩቱበሮች በሙሉ እርስ በራሳቸው የተጣሉ እርስ በራሳቸው በቃ ይሄ ፋሽን ሆነ ማለት ነው። ምክንያቱም ተለመደ። ቀልድ ነው እኮ አሁን። ቀልድ ነው፣ ዶላር ጨመረ። ዩቱበሮች ሙሉ በሙሉ አብደዋል። ምክንያቱም ዶላር ነዋ። ግን እኔ አሁን የምምለው ሁላችንም እዚህ ጋር የመጣንበትን አላማ ሳናሳካ ለዩቱበሮች የምናሽቃብጥ ስደተኛ እህቶቼ ራሳችሁን ችላችሁ ህይወታችሁን ብትኖሩና ህይወታችሁን ብታስተካክሉ የተሻለ ነው እንጂ አሁን አንዳንድ ልጆች ባጠፋችሁት ጥፋት አንዳንድ ልጆች ባደረጋችሁት ድርጊት የመዳም ቅመሞች የመዳም በጎች ተብለን የምንሰደበው እኛስ ምንም በማናውቀው ምንም በማያገባን ለምንድን ነው ስማችን የሚነሳው? ሁላችሁም ዞር ብላችሁ የራሳችሁን ችግር የራሳችሁን ጉድለት ለመሙላትና ራሳችሁን ለመፈተሽ ተዘጋጁ። አዎ እነሱ እንግዲህ ሰርተው ሰርተው ሰርተው ድራማቸውን እንደ ልባቸው እስኪበቃቸው ተጫውተው የሚያስፈልጋቸውን ነገር አስተካክለው አሁን ላይ ምክንያቱም ድራማ ነው። እንደዚህ አይነት ህይወት የለም። ትክክለኛ ህይወት ከሆነ በየጊዜው ሶሻል ሚዲያ ካሜራ እየደቀኑ እንደዚህ አይነት ጭቅጭቅ ወይም ደግሞ ንትርክ ሊኖረው አይገባም። ትክክለኛ ህይወት መኖር የጀመረ ሰው ድብቅ አድርጎ ነው ቢያንስ እንኳን መልካሙን ነው እንጂ መጥፎውን ወደ ሶሻል ሚዲያ አያመጣም። ለምን ሲብስ ሲብስ ሲብስ ምናልባት ሊመጣ ይችላል እንጂ በየቀኑ ጭቅጭቅ መሸ ጭቅጭቅ፣ ወደ ሶሻል ሚዲያ ካሜራ ደቅኖ ጭቅጭቅ፣ እኔ አላቅም። እና ለማንኛውም እንግዲህ የመዳም የአብርሽና የሩታ በጎች ምን እንደምትሉ እናያለን። እኛንም ጭምር እያሰደባችሁ አሁን ላይ ምን እንደምትሉ ልናያችሁ ነው። በተረፈ እንግዲህ ለሙላው ኢትዮጵያውያን በሙሉ በስደት አለም ላይም በሀገር ውስጥ ላላችሁ እህት ወንድሞች ሰላማችሁ ይብዛልኝ። ይላለው የዛሬው ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያልኩኝ የነበረኝን ቆይታ በዚሁ አጠናቅቄያለሁ። አብሮነታችሁ አይለየኝ። በሌላ ቪዲዮ እመጣለሁ። በርቱልኝ፣ እወዳችኋለሁ። ያው እንግዲህ እነሱ በይቅርታ ተለያይተዋል። አልሆን ካለ እንዲህ ነው እንግዲህ መጨረሻው ይቅርታ መለያየቱ በጣም ደስ ይላል። ለእናንተም እንግዲህ መልካም ህይወት። ለአብርሺ እና ለሩታም እንግዲህ በምን እንደምትመጡ እናያለን ማለት ነው። ባይ